ሰላም ሰላም ቤተሰብ ተመልካቾቼ እንዴት አደራችሁ? አዳሩ እንዴት ነበር? ድንጋጤ ውስጥ ፍርሃቱ እንዴት ነበር? ፈጣሪ ይመስገን ጆርዳን ብርግጥ ምንም ነገር የለም ሰላም ነው። ግን ያው ፍርሃቱ አለ ከፍተኛ የዛሬ ዓመት ይመስለኛል። የዛሬ ዓመትም በጣም እንደዚሁ ተፈጥሮ በጣም ያስፈራ ነበር። ያኛው ደግሞ በጣም መሬቱ ሁሉ እንቀጠቀጥ ነበረ መስኮቱ ሁሉ እኮ እየተሰባበረ ያለና በእርግጥ ያስፈራል። ጆርዳን ከማንም ጋር ጸብ የላትም። ደስ የሚለው ነገር እንደ ፈጣሪ ይጠብቀን አይዝባቸው፣ አትፍሩ። ደግሞ ኳ እንደ ቤሩት ቢሆንማ በጣም ከባድ ነው። ቤሩቶቹ የሆነ ሰሞን በጣም ነበር የሚያሳዝኑት። በስማ ውልድ ድምፅ ማጣ እኮ ነበር የጠፋው የሆነ ሰሞን። አሁንም ባልፎ ጀምሯል። ደግሞ ፈጣሪ ይጠብቃቸው። ወገኖቻችን ብዙ እህት ወንድሞቻችን በቤሩት ይኖራሉና እዛ ያለውም ደግሞ ስታዩ ፈጣሪን ታመሰግናላችሁ። እግዚአብሔር ይመስገን ጆርዳን ሰላም ነው። ያው በእርግጥ ሰላም ነው ማለት አይቻልም። ይሄ ጦርነት እንዳለን በጣም የሚያስፈራና አስከፊ ነው። ፈጣሪ ጠብቀን። ኤርፖርቶቹ ምናምን ኤርፖርት ተዘግቷል። በዚህ ሳምንት በረራ የምታደርጉ አይዟችሁ ሰላም ይሆናል ይናል እዚህ ጆርዳን የሚያስፈራው ነገር የለም። እርግጥ እሷ መሀል ላይ ስለሆነች ያስፈራል። ለምሳሌ ጎረቤት ስጣላ እናንተ ያው አተኙም አይደለ? ይረብሻል፣ ጫጫታው ምኑ። ዞሮ ዞሮ የሆነ የሚደርስባት ነገርም ሊኖር ይችላል። እግዚአብሔር ይመስገን ግን ይሄን ያህል የሚያስፈራ ነገር የለም። በተለይ ደግሞ አላርሙ ስጮ ምናምን አደንግጡ ሆነ እያስፈራሉ ምናምን ነገር እንደ ጥንቃቄ ራሳችሁን እንድትጠብቁ ነው። ትላንትናማ ጭራሽ ከቤት አትውጡ ምናምን ተብሎ ነበረ፣ ጥዋት ማለት ነው። ፈጣሪ ሆይ እንዶ ሰላም ለምድር ሰላም ለዓለም ሰላም ለሰው ልጆች በሙሉ እያውለ በጣም ነው የሚያሳዝነው። ሰው ልጅ እንደዚህ ተጨካከነ ምድር ላይ ንጃ ስንት ስንት ሺህ ዓመት ለመኖር ነው? አንዱን ገለው አንዱን እንጃ ብቻ። በጣም ነው የሚያስፈራው። እኔ ከማንም ወገን አይደለውም፣ ግን ሕጻናት ሲጨፈጨፉ ሲሞቱ የሆነ በቃ አስቡት፣ ስ ይሄ ነገር ኢትዮጵያ ወገናችን ላይ ብደርስ ደስ ይለናል? እና በጣም ነው የሚያሳዝነው ነው። በተለይ ፍልስጤሞች በጣም ነው ማለት የሆነ ልብ ይሰብራል። እኔ ባየ ቁጥር በቃ አይኔ ነው አይኔ እስኪ ያብጥ ነው ማለቅ ሰው እና የሚበሉትን ነገር አቶ ማለት መንገድ ላይ ሞቶ ሞቶ ስታዩት እስማ ወልድ በቃ ይህን እንጂ የመጨረሻ አለም ደርሷል ይመስለኛል። ማለቃችን ያሳዝናል። የሰው ልጅ እንደዝረክፎ እንደ ጤዛ በየ ቦታ ስታዩት በቃ መኖር እራሱ ያስጠላቸዋል። እና እኔ ምድር ለሁሉም ሰላም ለምድር ነው የምለው ጓደኞቼ፣ ሀገራችንንም ሰላም ያድርግ ረበስማ ምንድነው? ምንድ ነው አለም ላይ የመጣው? ሰይጣን በቃ የትኛውም አለም ላይ ሰላም የለም። እነዚህ አውሮፓዎችም ባለፈው እያያችሁ ነው መኪናዎች ሲቃጠሉ ከተማዎች ምናምን፣ ነገር ፈጣሪ ጠብቀን። ዞሮ ዞሮ እኛ አለም ሰላም ስትሆን ነው እኛም ሰላም የምንሆነው። አይደለም? ለምሳሌ አሁን የዚህ ጦርነት እኛንም ይነካል። ምክንያቱም በዚህ ሳምንት በረራ የምታደርጉው ልጆች አሁን መሄድ አትችሉም፣ ተዘግቷል። በረራው የትኛውም አለም ዝግ ነው እና፣ በጣም ያስፈራል። እኔ ምን አገባኝ አይመለከተኝም አይባልም። አገር ስትመታ ለምሳሌ ጆርዳን ብትመታ እኛም አንድ ላይ ነው የምናልቀው እና መጸል ላይ ነው። ሰላም ያርገው ፈጣሪ እንዶ ምድር ምድር ሁሉ ሰላም ያምጣው እንጂ ያለው ነገር በጣም አስከፊ ነው። ያስጠላል። እኔ ሌሊቱን ሙሉ አልተኛውም። አትተኙ፣ መስኮት ዝጉ። ግማሹ መስኮት አጠገብ አትተኙ ይላል ምናምን ነገርና የሆነ ያስፈራል ያለው ነገር። ሰው ናችሁና ትፈራላችሁ። ወደፊት መኖር እንፈልጋለን፣ ብዙ ህልም አለን። በሰው ሀገር ደግሞ መተን እንዳንሞት ፈጣሪ ሆይ ጠብቀን። ሁሉንም ሰው ናችሁ፣ ሁሉም የሰው የፈጣሪ እጅ ፍጡር ናቸውና ሞቱ አልልም። ፈጣሪ ጠብቃችሁ የሆነት ማንም እንድሞትም አልፈልግም ምን እና በጣም ያሳዝኑኛል። ምንም ባላደርግላቸው በቃ እንጀቴን ይበሉኛል። ማርያምን በቃ አይታቸዋል። በቃ ይሄ አስቡ እስኪ ኢማጂን፣ አይምሯችሁ ላይ አስቡ። ይሄ ኢትዮጵያ ነው አገሬ ነው ብላችሁ ይሄ የሚሆነውን ነገር በሀገራችሁ ቢሆን ደስ ይላቸዋል። እና አንዳንዶቹ ድል ለምናምን ድል ለክል ምናምን የምትሉ ፈጣሪ ልቦና አይስጣችሁ። እኛ የማንም ደጋፊ አይደለንም። ሰው ልጅ መሞት የለበትም አይደለም ብቻ ያሳዝናል። እንዳ ከባድ ነው። ያሁኑ ደግሞ በጣም ያስፈራል። ብዙዎቹ እየፈሩ ነው በጣም በተለይ አረብ ሀገር ትልቅ ፍርሃት ውስጥ ነው ያለው። ያለው ነገር ደስ አይልም። ኢራንና እስራኤል አሁን የጀምሩት ነገር ደስ አይልም። እንግዲህ ዋና ዋና ጀነራሎቿን አታለች። ባለስልጣኖቹ እንዳለ ሞቷል። እሷም ደግሞ ወደ አምስት መቶ በላይ ጦሮቹን ወደ እስራኤል ልካለች። እስራኤልም የተወሰነ ተደብድባለች። ምናምን ነገር እያየው ነበረ በእንትን በቲቪም ሌሊቱም ሙሉ አልተኙም ሳይሆን ያደሩት ያደሩትና የሆነ ብቻ ያስጠላል። በስመ አብ ወልድ እንደ እግዜው ይሄ ሁሉ ገንዘብ አውጥቶ የሰው ነፍስ ለማጥፋት የሰው ልጅ ግን አይገርምም? ምን አለበት ይሄንን መጥፎ ነገር የሚጠቀሙት ለመልካም ነገር ቢጠቀሙ እኔ ግርም ምን ነው የሚለኝና ይሄ እሳትን የሚተፋ በአንዴ ምድርን ምጥማጥን የሚያጠፋ መሳሪያ ውጁን የሚሰራ ጭንቅላት ምናለን በት መልካም ነገር ቢሰሩበት ንንጨ በቃ ግርም ነው የሚለኝ። የሰው ልጅ ስራው ፈጣሪ ብዙ ጥበብ እውቀት ሰጥቶ፣ ግን ለእንደዚህ አይነት ነገር መጠቀሙ በጣም ነው የሚያስጠላው። የእውነት ለሰው ልጅ መጥፊያ በቃ የሰው ልጅ ነፍስ የሚጠፋበትን ነገር ይሄ ሁሉ ፈጣሪ ጥበብ ሰጥቶ ሲጠቀሙበት በጣም ነው ግርም የሚለኝና በጣም ነው የሚከብዱ። በስመ አብ ወልድ፣ እኔ አምኗ ማለት ነው። ኢራቅ ነው ኢራን ነው መሰለኝ፣ አሁንም ተደብድባ ነበረ። ወደ እስራኤል ስትልክ በጣም ነበረ የሚያስፈራው፣ መሬት ሁሉ እንቀጠቀጥ ነበረና። በስመ አብ ወልድ፣ አስባችኋል? ደግሞ በቦታው የሆኑ ሰዎች አስቡት ያለው ፍርሃት ማለት ነው። እግዚኦ ፈጣሪ ሰላም አርገ፣ አለም ሙሉ ሰላም ያርገ፣ አገራችንንም ሰላም ያርግ። እግዚኦ ማረና ክርስቶስ ፈጣሪ ይቅር በለን ፈጣሪ፣ እንደው ኃጢአታችንን ለንሳ ሞት ያብቃን፣ አጣታችንንም ሳንናዘዝ ዘስ በሰው ሀገር እንዳንቀር። ሰላም ለምድር ሁሉ። አይዟችሁ አትረበሹ፣ ምንም ነገር እዚህ የለም፣ የከፋ ነገር የለም ለጥንቃቄ ነው። የአላርም ምናምን የሚጮሁ ነገር ሰው ጥንቃቄ እንዲያደርግ ነው እንጂ ጆርዳን ውስጥ ምንም እስካሁን ምንም ነገር የለም። ያው ከዚህ ነው ጦሩ ምናምንም ያልፈው እና የመሬት መንቀጥቀጥ ምናምኖች ምናምን አለ፣ ፍርሃት ምናምን አለ እና የከፋ ነገር የለም እና ይሄን ራሳችሁን አትረብሹ። እህቶቼ አይዟችሁ፣ ጸልዩ፣ ሰላም ይመጣል። ጸልዩ፣ እራሳችሁን እንትን አትበሉ። ፈጣሪ ጠብቃችሁ። በያላችሁበት ሁላችሁም ወዳችኋለሁ፣ አከብሯችኋለሁ። መልካም ጊዜ፣ መልካም ቆይታ፣ ቻው።